ሰላም የተወደዳችሁ፣ ዛሬ ደግሞ አንድ አዲስ ሰበር መረጃ አለን። እንደምታውቁት በሰኔ 2 2017 ዓመተ ምህረት ኢትዮጵያ ዋንጫ ጫወታ ሲዳማ ቡና ከወላይታ ዲቻ ጋር አድርሶት ነበር። እናም ሲዳማ ቡና ከወላይታ ዲቻ ጋር ተጫውቶ ሁለት ለአንድ በሆነ ውጤት እንደተሸነፉም ይታወቃል። ነገር ግን እነዚህ ጎሎች ፍ ወይም ከጫወታው ውጭ ያልነበሩ ጎሎች ናቸው ስሉ የወላይታ ዲቻ እግር ኳስ አመራሮች ፌዴሬሽኑን ከሶ ነበር። እናን ከብዙ ቆይታ በኋላ በታሪክም በአይነትም ለየት ባለ መልኩ ከዚህ በፊት ተተላልፎ በማይታወቅ ውሳኔ ሁኔታ ውሳኔ ተተላልፎ ዛሬ ወላይታ ዲቻ ዋንጫውን እንዲወስድ ተደርጓል። ይህ ማለት እንዴት ይደረጋል ካላችሁ፣ ከስዳማ ቡና ላይ ፎርፌ ይባልና ዋንጫውንም አሸናፊነቱ ለወላይታ ዲቻ ሆኗል ማለት ነው። ያ ማለት ወላይታዲቻ ሀምሳ ሺህ ዶላር ሽልማቱንና ዋንጫውን ይወስዳል። ግን ስዳማ ቡና ብዙ ስነ ስርዓቶችን አድርጎ ነበር። ተጫዋቾችን ሸልሟል። ዋንጫውን አቀባበል አድርጓል። ይህ ነገር በምን አግባብ እንደሆነ ባናቅም፣ አሁን ግን ለሁላይ ታዲቻ ደጋፊዎች እንኳን ደስ አላችሁ ልላችሁ እወዳለሁ። ምክንያቱም በአዲስ አበባ በነበረው ጨውታ ሰዓት የነበረውን ደስ የሚል ድባባቸውን ማንም ሰው አይረሳም። ብዙም ሰው ደግሞ በዚህ በሶሻል ሚዲያም ሲዘዋወር እንደነበረ ከሆነ ጨውታ ትክክል ወይንም ፍይር እንዳልነበር እና ተኞች መጠየቅ እንዳለባቸው በከባዱ እየተጠየቀ ነበር። ስለዚህ ከዚህ ጋርም ተያይዞ ፌዴሬሽኑ ሲመረምርና ጨዋታውን ሲከታተል ወይም ውጤቱን ሲያይ የቆየ ሲሆን ሲደረጉ የነበሩ ስነስርዓቶቹ መቆም ያልቻሉት መንገድ ምን እንደሆነ ባላውቅም፣ ነገር ግን በስተ መጨረሻም ዋንጫው ከስዳማ እጅ ተወስዶ ለወላይታ ዲቻ እንዲሰጥ ተደርጓል። ወላይታ አዲቻ ዋንጫው የተደረገበት ሁለት ምክንያቶች አሉ። አንደኛው ምክንያት የገቡ ጎሎች ጎል አይደሉም የተባሉት አግባብ አለመሆኑ ሲሆን፣ ሁለተኛው ደግሞ ሲዳማ ቡና ከዛም ያለፈ ሌላ ትክክል ያልሆነ ወይም አግባብ ያልሆነ ፌዴሬሽኑን ህግ የሚቃረን መስመር የተተላለፈበት መንገድ አለ። ያም ማለት ሁለት ተጫዋች በጨውታው መሰለፍ ያልነበረባቸው በቅጣት የነበሩ ሁለት ተጫዋቾችን አሰልፈዋል። የምን ነበር ከዚህ ከዚህ ጋር ተያይዞ በተደጋጋሚ ስብሰባዎቹ ሲደረጉ የነበሩ ቢሆንም ነገር ግን የወላይታ ዲቻ እግር ኳስ አመራሮቹ ነገሩን ቀለል አድርጎ ባለማየታቸው ወጥሮ በመያዛቸው ውጤት እስኪቀለበስ ሄዷል። ዛሬ ላይ ወላይታ ሶዶ ይህንን ይመስላል። ማለት ሰለብሬት እያደረጉ ነው። ወጥቷል። ይፋ ሆኗል። ተነግሯቸዋል ዋንጫው መመለሱን ይፋ ሆኖ ወጥቶ እየጨፈሩና እየደነሱ ይገኛሉ። እኔም ደግሞ እዚሁ ሶሻል ሚዲያ ላይ ከዚህ በፊት የነበሩ የክትትሉን ሁኔታ ሲዘግብ እንደነበር ይታወቃል። ፊቴ ሳይታይ ማለት ሲዘግብ ነበር። በነገራችን ላይ በሰዓቱ በነበረው ሰዓት እዛን ሰዓት መልስ መሰጠት የሚቻልበት ነበር። ነገር ግን በሰዓቱ መልስ ሳይሰጥ በመቆየቱ ብዙ ሰዎች ትክክል ያልሆነ ውሳኔ ሊሆን ይችላል። ስዳማ ቡናም ሽልማት ሂደቶች አልፏልና እንዴት ይደረጋሉ? እሱን ባናቅም ግን ለአሁኑ ማለት የምችለው እንኳን ደስ አላችሁ። ስዳማ ቡና ዋንጫ ተወስዶ ለወላይታ ዲቻ ተደርጓል። ስዳማ ቡናን አይዞ፣ ወላይታ ዲቻን ደግሞ እንኳን ደስ አላችሁ። ምንም ማድረግ ስለማልችል ነው። ውድ ጃሾ ሚዲያ ቤተሰቦች፣ ቀጣይ ደግሞ ያሉትን ነገሮችን ተከታትዬ የማቀርብላችሁ ስለሚሆን ይህንን ቤት ሰብስክራይብ አድርጉ። ሐሳብ አስተያየታችሁንና ጥያቄያችሁን በኮመንት አስቀምጡልኝ። እወዳችኋለሁ። ቻው

እንኳን ደስ ያላችሁ ውድ የወላይታ ቤተሰቦች የሆናችሁ የወላይታ ድቻ ደጋፊ በሐዘናችን የተጋራችሁ ሐዘናችን ሐዘናችሁ የነበራችሁ ያለቀሳችሁ የወላይታ እግር ኳስ ተጫዋቾች፣ ደጋፊዎች የወላይታ ድቻ ቤተሰብ የሆናችሁ በሙሉ የኢትዮጵያ ኮንፌዴሬሽን ካፕ ዋንጫ ለወላይታ ድቻ እንዲመለስ ተወስናል። እንዲሁም ደግሞ ሁሉም በሁሉም ሲዳመቡና ያሸነፋቸው እንዲሁም የሀዋሳ ከነማ ያሸነፋቸው እነዛን ተጫዋቾች የታገዱ ተጫዋቾችን አሰልፎ ያገኛቸው ሶስት ነጥቦች በሙሉ ለተቃራኒ ቡድኖች እንዲሰጥ እንዲሁም የኢትዮጵያ ዋንጫ ለወላይታ ዲቻ እንዲወሰን ያው እንዲመለስ ተወስኗል። እንኳን ደስ ያላችሁ ለማለት ነው። እግዚአብሔር ይመስገን፣ የእውነት አምላክ አሳልፎ አልሰጠንም። በታሪክ ለሁለተኛ ጊዜ በታሪክ ለሁለተኛ ጊዜ ኢትዮጵያን ወክለን የኢትዮጵያ ኮንፌዴሬሽን ኢትዮጵያን ወክለን የኮንፌዴሬሽን ካፍን እንሳተፋለን ማለት ነው። ድል እና ድምቀት ለጦና ንቦቹ ምን አራዲያ ጋር